ደሞኔ ለአንተ ደሞ እናገራለሁ። ኖርማል እኮ ነው። ንገሪ ከመጀመሪያው ጀምረሽ። እኔ ልናገር እሺ። ሲሞቃት እያልኩኝ እሺ

ታይ ብቻ በብዙ መከራ ልፋት ውስጥ ነው እዚህ የደረስነው። ቀለም አንቺ ለማፈን ብሎ መኪና ተከራይቶ ይሄ ሁሉ ነገር ያደረገው አንቺን ለማስደሰት ነው። ግን እኔ ለበምዱም እኮ ያም ኬተሪንግ እራት መታየት ነበር። ፕሮዲውሰሮች ምን ሆናችሁ ነው? ደክመሽ ነው? አዛ ሲያንገላቱ ስለነበረ ምግብ ቢያንስ መብላት አለብሽ ብዬ ስላሰብኩ ነው። እንኳን ወደ ያም ኬተሪንግ ኩሽና የአደባባይ ኩሽና በሰላም በጤና ያደረሰሽ ስንቁር ጥላግልሽ ደስ አለሽ? እሺ። ስለዚህ ተከፈተው አይደለ? ከየት ትጀመር? ከዚህ ትጀመር ከግሬ አሁን የመጀመሪያው ይከፈታል። ይኸው ጭልፈ የለም